ሰላም ጠና ስትለኝ የተከበራቸው የዞሪ ሚዲያ ቤተሰቦች እንደምን አላችሁ? ለሰዓቱ ያዝናቸውን መረጃዎች ይዘንላችሁ ቀርበናል። አብራችሁ እንድቆዩ በአክብሮት እንጋበዝን። የኢትዮጵያ ጤና ባለሙያዎች ማህበር ፕሬዚዳንት የሆኑት አቶ ናታን ዳኛው በጸጥታ ኃይሎች ተወስደው መታሰራቸውን ማህበሩ ለቲክቫ ኢትዮጵያ ተናገረም። የማህበሩን ፕሬዚዳንት እና ሌሎች አመራሮችን በማሰርና በማንገላታት እርቦኛል ብሎ በአደባባይ የወጣን የኢትዮጵያ ጤና ባለሙያዎች ጥያቄ ማፈን አይቻልም። ፕሬዚዳንቱን በአፋጣኝ በመፍታት የጤና ባለሙያዎችን ጥያቄ በአፋጣኝ መመለስ እንዳለበትም ማህበሩ ያምናል ሲል አመላክቷል። አቶ ዮናታን ዛሬ እንደተወሰዱ የገለጸው ማህበሩ ከዛ በፊት ትናንት ለምርመራ ትፈለጋለህ ተብሎ እንደተደወለለት አሳውቆ ነበር። ዛሬ ግን ከቤት ወስደው እንዳሰሩት ነው ቤተሰቦቹ ደውሎ ያሳወቁንም ብሏል። ጥያቄው አጠቃላይ የጤና ባለሙያ ሆኖ ሳለ ጥያቄው በውይይት እንዲፈታ ያሳሰቡ ግለሰቦችን ማፈን ተገቢ ነውን? ነገ እኛም ምን እንደምንሆን አይታወቅምና መልእክታችን ይህ ነው ሲሉ ገልጿል። ፕሬዚዳንቱ የታሰረው ለግል ጉዳይ አይደለምና ማህበሩን በመወከል ከፍተኛ ድምፅ የሆነ ለነበረው ፕሬዚዳንት አጋርነታችሁን አሳዩ ያለው የጤና ባለሙያዎች ማህበር ነው። ሌሎች ጤና ባለሙያዎች የግለሰቦችን ማፈን የእናንተን ረሃብ አያስቀርምና ፍትሐዊ ጥያቄያችሁን ከፖለቲካ በጸዳ መልኩ እንድትቀጥሉ አበረታታለሁም ብሏል። በቅዱስ ጳውሎስ፣ አርባ ምንጭ፣ ወላይታ ሶዶ እና ሌሎች የተለያዩ አካባቢዎች ጤና ባለሙያዎች አፈናና ማዋከብ እየደረሰባቸው እንደሆነ እየሰማን ነው። የኢትዮጵያ ጤና ባለሙያዎች ባለፉት ሳምንታት የቆዩ ምላሽ ያላገኙ ያሏቸውን 12 ጥያቄዎች ለጤና ሚኒስተር ጭምር በማቅረብ የጊዜ ገደብ ሰጥተው ምላሽ እየጠበቁ እንደሆነና ምላሽ ካላገኙ ወደ ቀጣይ እርምጃ እንደሚገቡም እየገለጹ ነበሩ። የኢትዮጵያ ጤና ባለሙያዎች ማህበር ከቀናት በፊት በሰጠን ቃል የጤና ባለሙያዎች ጥያቄ እየዳቦ ጥያቄ መሆኑን በመግለጽ ሌላ መልእክት ለማስያዝ ወደሚፈልጉት አቅጣጫ ለመውሰድ የፖለቲካ ትርፍ ለማግኘት የሚሯሯጡ አካላት ከድርጊታቸው እንዲቆጠቡ አሳስቦ ነበር። ባለሙያዎች የሚያነሱትን የመብት ጥያቄ መንግስት አድምጦ እንዲመልስላቸው ጥያቄያቸው ምንም አይነት የፖለቲካ አጀንዳ እንደሌለውና የባለሙያዎች ጥያቄ ጋር በተያያዘ ነገሩን የራሳቸው በማስመሰል የፖለቲካ ትርፍ ለማግኘት የሚሞክሩ አካላትም አርፈው እንዲቀመጡ ጥሪ አቅርበው ነበር። ለህዝብ ሲሉ የራሳቸውን ህይወት አቋርጠው የሚኖሩ ዶክተሮችን ለእስር እና ማወከብ ማስገባት የለበትም ብለን እናምናለን። ለሆስፒታሉ ብቻ ሳይሆን ለአካባቢው ብቸኛ ስፔሻሊስት ስለነበርኩ ሌላ አማራጭ አልነበረኝም በማለት የራሱን ሰርግ ሁሉ አቋርጦ የቀዶ ሕክምና የሚሰሩ ዶክተሮችም የሚዋከቡበት ጊዜ ሊቆም ይገባል። በደቡብ ክልሉ ላይ ታዘውን በሌ ከተማ አስተዳደር የቀበሌ የመጀመሪያ ደረጃ ሆስፒታል ስፔሻሊስት የሆኑት ዶክተር ብሩክ ወሻ የራሱን ሰርግ አቋርጦ ቀዶ ሕክምና በማድረግ የሰው ህይወትን መታደጉን ተከትሎ በርካቶች አድናቆቱንም እየቸሩት ይገኛሉ። ዶክተር ብሩክ ትናንት በወላይታ ሶዶ ከተማ በሰርጉ ፕሮግራም ላይ ያለ ከሆስፒታል ተደውሎለት አስቸኳይ ቀዶ ህክምና የሚያስፈልገው ታማሚ እንዳለና ሪፈር ለማድረግ ታካሚው የገንዘብ አቅም እንደሌላቸው ይነግራቸዋል። ይህን በሰማ ጊዜ ወደ ሆስፒታሉ ሲበር ማቅናቱን ተናግሯል። በሰርግ ዕለት የት አትወጣም ብለው በጥብቅ የከለከሉኝ የቤተሰብ አባላት ነበሩ ያለን ዶክተር ብሩክ ነገር ግን ለሆስፒታሉ ብቻ ሳይሆን ለበሌና አካባቢዋም ብቸኛ ስፔሻሊስት እኔ ስለነበርኩ በሆስፒታሉ ተገኝቼ ቀዶ ሕክምናውን በተሳካ ሁኔታ አድርጌያለሁ ብሏል። ህመሙ ጊዜ የማይሰጥና አስቸኳይ ቀዶ ህክምና የሚያስፈልገው ስለነበር ሙያዊ ግዴታዬን ከሌሎች ባለሙያዎች ጋር በመሆን በአግባቡ ተወጥቻለሁ ሲል ለቲክ በኢትዮጵያ ተናግሯል። ዶክተር ብሮኮሻ በአሁኑ ወቅት ታማሚው በጥሩ ጤንነት ላይ እንደሚገኝ ተናግሮ በእኔ ምክንያት የታማሚው ህይወት ቢያልፍ የህይወት ዘመን ጸጸት ነበር የሚሆንብኝ ሲልም ገልጿል። የበሌ ከተማ አስተዳደር ከወላይታ ሶዶ ከተማ 40 ኪሎ ሜትር ገደማ ርቀት ላይ ወደ ዳውሮ ጅማ መስመር የሚገኝ ከተማ ነው። በዚህ ሁኔታ ላይ ሆነው እንኳን የራሳቸውን ሰርግ አቋርጠው የሰዎችን ህይወት የሚታደጉ የጤና ባለሙያዎችን ከአሁኑ የዳቦ ጥያቄያቸውን ይዘው ስለቀረቡ ብቻ የእስርና ማዋከብ እንዲሁም ማንገላታት ጉዳዮች እንዲቆሙላቸው ሌሎች ኢትዮጵያውያንም እንደነሱን ጠይቃለን። በዘንድሮ የ12ኛ ክፍል ሀገር አቀፍ ፈተና 608 ሺህ ተማሪዎች ፈተናውን እንደሚወስዱ የትምህርት ምዘናና ፈተናዎች አገልግሎት ታሳውቋል። ከሰኔ 23 እስከ ሐምሌ 8 ቀን 2017 ዓ.ም የሚሰጠው ሀገር አቀፍ ፈተና ላይ 608 ሺህ ተማሪዎች ይቀመጣሉ ተብሎ ነው የሚጠበቀው። ፈተናው በወረቀትና በበየነ መረብ እንደሚሰጥም ተገልጿል። ፈተናውን በወረቀት የሚወስዱ ተማሪዎች እንደቀደሙት ዓመታት ሁሉ ሙሉ በሙሉ ወደ ዩኒቨርሲቲዎች ገብተው ፈተናውን ይፈተኑታል። በበይነ መረብ የሚወስዱት ደግሞ በዩኒቨርሲቲዎች፣ በመንግስትና በግል ትምህርት ቤቶች፣ በጤናና መምህራን ማሰልጠኛ ኮሌጆች፣ በቴክኒክ ሙያና ኮሌጅ ውስጥ ባሉ ኮምፒውተሮች ይፈተናሉ። ተማሪዎች ግቢ ማደር ሳይጠበቅባቸው ከቤት እየተመላለሱ ነው ፈተናውን የሚወስዱት ብሏል። በበይነ መረብ የሚሰጠው ፈተና በሁለት ዙር ሲሆን ይህም የሆነው በበይነ መረብ የመፈተና አቅምና የተፈታኝ ተማሪዎችን ቁጥር ለመጨመር እንዲሁም ያለውን የመሠረተ ልማት አቅም ለማሳደግ እንደሆነ የትምህርት ምዘናና ፈተናዎች አገልግሎት ለኤፍኤምሲ በሰጠው ቃል አስረድቷል። የተከበራቸው የዘውድ ሚዲያ ቤተሰቦች ለሰዓቱ ያዝናቸው መረጃዎች ይህን ይመስሉ ነበር። በቀጣይ ፕሮግራም ሌሎች መረጃዎችን ይዘን እስክንገናኝ ጠና